አይ እኔ እንኳን ጉርኬ ብቻ ሌላ ሰው ይዞ እንዳይመጣ ረቢ ጌታ። የምሬ ነው የምላችሁ፣ እንደ ምን አልባ በትናንትናው ቪዲዮ ካየ በኋላ በቃ ተስፋ ይቆርጣል ማለት ነው። ሄደች

አና ዛሬ አያለሁ ወገን ሁሉም ጋር ነው እኮ እንደዚህ ትርምስምስምስ ያለ ትብሮች አሁን እኔ በጣም በጣም ያሳዘነኝ አሁን እንደዚህ አይነት ሰው ይሆናል ብዬ አስቤ ምኒም አይፈልግም ያው ብዬሽ እና ቲክቶክ ላይ አንዳንድ እየተቆራረጡ ይመጣሉ። የእነሱን አንዳንድ ያለ እን ቲክቶክ እንትናችሁን አላውቅም ቱባቸውን አልከታተልም። ቲክቶክ ላይ ግን እየቆረጡት ያመጡት ነው

እአይሚኛ ብሩኬ ከመጡ ጊዜ አዩአለው። ለምንድን ነው ግን እኔ ሰው አያስጠላኝ? በአሁኑ ሰዓት የሚደውልልኝ የሚያወራኝ በቃ በጣም አያስጠላኝ ሲደውሉብኝ

ስሙኝማ አሳ ያለ ነገርን እንጋራቸው እንዴ በመኪና የተገለበጠ ሰው ራሱ እንዳንተ እኔ ገረመኝ መጀመሪያ ጊዜ የመጣ ጊዜ በብርድ ልብሱ ተጠቅሎ ሚስቱ ባሏ ላለ ባሏ ነው እሱ ከዛ ባሏን የደበደበኝ ሚስቱ ፍቅረኛ ከሚስቱ ጋራ ነበር አብሬ ሄድኩ

ች እንዴሽ፣ እና ለምንድነው የሰው ሞራን የምንኩት? እንዴምን በጣም ይቅርታ እኔ እንኳን ላወራሽ ነበረ። አይደለም አይደለም፣ የምታወሩት ነገር እየሰማው ነው። እና ለምንድነው የሰው ሞራን እንደዚህ የምንኩት? ሀይኒ ማለት የዳኒ ድክመት አይደለች እንዴ? እንደዚህ ልቡን አትንኩት። ስሙኝ እንደዚህ ፊቱ ቆስሎ ጥርሱ ወልቆ ተው፣ ዘኑለት አያሳዝናቸውም። እንደ እናንተ ወንድም የላቸውም እንዴ? ጥርሱ ወልቋል፣ ባልፊቱ የለም፣ በቦክስ በጣም ቆስሏል። እንዴ ወይ ስሙኝማ እንዳልቀየርባችሁ

ግርም ያለኝ ነገር ግን ወንድሞቹ እና ሀብ ለምንድን ነው ግመቶ የሚያስታርቁት? እኔ ይሄ ነው ግራ ግብት ያለኝ ነው። ወይኔ እውነት ከሆነ ግን ድራማ

ትላንትና ደግሞ ሌላኛው ፊቱ ላይ ረስቶት። አንቺ ደግሞ ታምታታብሽ እንዴ? ካሜራው ይሆናል እንጂ። እንዴ አይደለም፣ እግዚአብሔርን በስቅታ ያየሁት ደግሞ አይደለም። እዚህ ቤት እዚህ ውስጥ ማለት ነው። ስለ ሕግ የምታውቁት አላችሁን? የሰላም ማላቅ ነው። ፍርድ ቤት ከመቾሪ ነው፣ ካሜራ ተይዞ የተሄደው ሰው ሊከሰሰ አይ ፍርድ ቤት እንኳን ካሜራውን አላውቅም። ግን እሑድ ቀን አስቸኳይ ከሆነ ይሰራሉ፣ እሱ ቃለምንልስ ይሰራሉ። በጣም ነው እንደ የከሰሰው፣ በጣም ነው እንደ የደበደበው። ለማንኛውም እህቶቼ ማርያምን እራሳችሁን ጠብቁ፣ አንድ እንዳትጨነቁ። እነሱ ስራ ነው ያሉት። እኔ ተጨንቄ ልቤ ድልቅ መቅረብ ስደርስ፣ ማለት ልቤ ትን ትን ትን ነው የሚለው። ወዩ አንቺማ የኔ ውድ በጣም ነው የምትጨነቂው። አሁን ብዙ ቦታ ይሻለው የኔ ወድ፣ አትጨነቅሽኝ። እንዴ እንዴ፣ የለም እንጃ ምን እንደምሆን መጨረሻ። ያን እኔም በፊት እንደዚህ ነበርኩ፣ ግን አሁን እየለመድኩ ስመጣ በቃ ወደ ራሴ መመለስ ማሰብ ጀመርኩና ራሴን ማጽናናት ራስ በራሴ እኮ ምግብ የሚዘጋኝ ነገር ነው። በቃ ትዝ ሲሉኝ ወላ የያዝኩትን በእጄ ማለት ነው ጣል ማረግበት ቀን አለኝ። ትዝ ሲሉኝ ምግብ ዝግት ነው የሚያደርግ። ምግብ ሚዘጋሽማ በነሱ አይደለም። ስምኝ ወረበል ከአባ ነውላ አላምስ በቃ ዝግት ስራ እስጥልት ስራ ደግሞ

በቃ ሴልጄም ሆነሽ ነው ምናምን ይሉኛል። ምንም አሁን ደህና ነኝ። ውስጤ እየተጠቃቀልኩ በበፊቱ በቃ የሚለያዩ ነው የመሰለኝ የነበረው ግን ታረቁ፣ አይዟችሁ። እንግዲህ የኢትዮጵያ ኑሮ ውድ ነው። ቤክራ ያለ ይሄ ለወደፊት ደግሞ አራቱ ልጆች አሉ። ግድ መስራት አለባቸው፣ ይስሩ። የኔ እናት እንደ አፍሽ አድርገው። እንደሱ ግን አይመስልም ነገሩ። እነሱ መቼም አይለዩ። ቪው ስለሌለው ነው በፍቅር ሲመጡ ቪዩ የለው ማይታችሁ ተሆነ ማለት ነው። አሁን ደግሞ እንደዚህ ሲጣሉ ምናምን ቪዩ አለው። እና ደግሞ ዋናውን ደግሞ ለቪዲዮ ቪዩ ነው። ቪዩ ታሌለው ምንም አያገኙም። ስለዚህ ለዛ ነው ዝም ብለው ነው። ተጣሉ ማይዟችሁ፣ እግዚአብሔርን አልተጣሉም። አይለያዩ ማይዟችሁ። እኔ ወዶች አዲስ አበባ ኑሮ ውድ ነው። ኢትዮጵያ ኑሮ ውድ ነው። ታውቃላችሁ አይደለ? ግዴታ መስራት አለባቸው። እና እህቶቼ፣ የኔ ወድ እህቶች፣ የስደት እህቶች የራሳችሁን ጠብቁ። እግዚአብሔርን ለእናንተን ቢደርስ ማንም የለም ምግባችሁን ብሎ ስምኝማ እኔ ይመስለኛል ሀይሚ ሁለት መቶ ሺህ እስከምትገባ ጉርጌ ሁለት መቶ ሀምሳ ሺህ እስከሚገባ እንደዛ ነው ያሰብኩት። ብቻ ከእስከዛ ነው ሰላም የሚወርዱ ሌላ ይወርድም መቼም። አዎ አሁን ትንሽ ይሄዱበታል። ለምን እንደውም ታውቃላችሁ፣ አሁን ትናንትና በተሰራው ቪዲዮ አዲስ አጀንዳ ተጀምሯል። በቃ ከዚህ በኋላ ቢያንስ በቃ አንድ ሳምንት ከዛም በኋላ ይታረቃሉ ማለት ነው። ማለቴ ለቪዲዮ ማለት ነው የሚታረቁት። እነሱማ ደህና ናቸው እኮ። እስኪ እንዳፍሽ አድርገው። እኔ ግን በጣም ነው የጨነቀኝ። በትናንትናው ቪዲዮ ከተለቀቀ በኋላ አስጠላኝ፣ በቃ ሁሉ ነገር ምን ብላችሁ ብቻ ቪዲዮ ቻናሉን ሼር ሼር አድርጉ። አትጨናቁ፣ ራሳችሁን አጽናኑ የውድህቶች እግዚአብሔር ያኒ የምትወጁ ሰው ሰው በማይሆን ቦታ ሲገኝ ከብዳል። ብቻ እስቲ ሊሆኑ ሊሆን ይችላሉ እነሱኛ። የሀያውን ደቂቃ ቪዲዮ አይተን ነው ምንፈርደው ሰው ላይ አራው። ተመካክረው ነው ተመካክረው ነው እንዴ ትናንት በሞት ሃይሚ አሁን ዳኒ ቤት እውነት ትሄዳለች ረ የማይመስል ነገር ነው። እግዚአብሔርን ድራማ ነው ድራማ ነው። ድራማ ያድርገውራታ። እንዳትጨነቁ ከምር ራሳችሁን ጠብቁ፣ የእኔ ወድቶች። ለእናንተ ለእኛ ማንም የማያስብ የለም። ማንም ስራችሁን ስሩ። እነሱም ይህ ስራ ነው የያዙት በቃ። ፈጣሪ ያጣመረው ማንም አይለየውም እና ፈጣሪ ታ ይለያዩ

አይእዛቸው እ እ በዙሪያቸው የተበጫጩ ሰዎች ናቸው። ያስጠላኝ ማለቴ አንድ መሆናቸው እኛ አንድ በሆን ይሻል ነበር። እኛ ለስንት ተበታትነን እሳቸውን አንድ ማድረግ ሲገባን፣ ቢስሚላህ የእኛ ህዝብ ግን ቢስሚላህ በጣም ነው ያስጠላኝ። ማለቴ አስመሳይ አስመሳይ በዛ። በአሁኑ ሰዓት ጨረቃ ፋሚሊ በጣም አስጠላኝ። አሁን ላይ ሶስት ቦታ ተከፋፈሉ እኮ እግዚአብሔር አንዱ ወደዛ፣ አንዱ ወደዚህ፣ አንዱ ምስራቅ ምዕራብ፣ ደቡብ ሆኑ እኮ። በጣም ዝንባያቸው። አሁን ደግሞ አንድ ላይ ሲመጡ ጨረቃ ቀብራራ እያሉ ሊመጡ ነው። ዝንባያቸው እንደዛ ቢሉ መቸም እንደዚ እንደዚ አንድ ላይ መተው ጨረቃ እንደዚ ብለው ቢያስመስሉ ቢስሚላ ያስመስላሉ። ያፉበታል። እንደዚህ የሚያጨበጭቡት ሁሉ ፈጣሪ አይለያቸው። ጸሎታችን እያረጋችሁ እያረጋችሁ እናንተ አርፋችሁ ስራችን ስሩ። እንዳትጨነቁ፣ እንዳትጨናነቁ፣ እንዳታለቅሱላ ጣለን ቅራቸውይመለ አሁን ዛሬ ለምሳሌ ዛሬ አሁን ከባድ ነገር ሊኖር ይችላል። ራሳችሁን አሳምናችሁ እንዳትጨነቁ እንዳታለቅሱ። አሁን ትናንትና አይሜዳኔ ቤት ሄዳለች። ዛሬ እንግዲህ ወይ ብሩኬ ለምን ሄድሽ ይላል፣ ይጣላሉ፣ ምናምን ሊሰዳደቡ ይችላሉ፣ እንደባለፈው ማለት ነው። አንድ ነገር እንዳይሰማችሁ። ይኸው የስራው ባህሪ ነው። አይዟችሁ የኔ ወዶች አብሽሪ ያልፋላ ይሄ ሁሉ አልፎ በሰላም ይመጡልናል እነሱ ስራ ነው ሁሉ ነገር አልፎ ይሄ ሁሉ ነገር አልፎ እንዱም ልጅ አትጨናነቂ ወላ አትጨናነቂ እነሱ ቢጣሉ ኖሩ ሼራ ያደርጉም ነበረ ሼር የሚያደርጉ ለስድብ ነው እንዴ ሼር ሲያደርጉ እነዚህ ልጆች አንድ ናቸው ሲጀመር የምር አዎ፣ ትጨናነቂ ፏ በይ። እንደ አንቺ ልጅ ትጨናነቂ አለሽ በብዛት ለምን እንደሆነ አላውቅም፣ ብቻ በጣም ነው የምትጨናነቀው። እኔም ብዙ ቦታ ኮሜንት ላይም አያታለሁ እና ኔ ወድ ስታሳዝነኝ፣ አይዞሽ። ይኸውልሽ ከልብ የሚወድ ሰው እንደዚህ ነው የምር። አንዳንድ ሰው ግን ሁለቱን ሊለያየ የሚሞክር ሰው አለ፣ ሲያስጠሉ በስመሱ ምናኮያ ነው ያስጠላኝ። አንድ ሆነን እሳቸውን አንድ ማድረግ እነዚህ ልጆች ይታረቁ ነበር። አንድ ብንሆን ማለት ነው ጥሩ ጥሩ ኮሜንት ብንጽፍላቸው ይታረቁ ነበር። ግን አንድ እሷም ሆነ ሀይሜም ሆነ ብሩኬን እርግጠኛ ኮሚንት ኮሜንት እያዩ ነው። እሱን እያዩ ይሄዳሉ ነው፣ ይቀጥላሉ ነው። ሚያበርዱስ ነገር የለም። ግን ጥሩ ኮሜንት ተጻፋችሁላቸው እነሱ ያን ኮሜንት ደግሞ ያነበቡ ጥሩ ነገር ነው

ማይን እኔን በቃ ልወጣ ነው። ሰላም ሁኑ። እሺ ሰላሙ አለይኩም፣ እስከ ማታ ፈጣሪ አላህ በሰላም አዎ፣ አላህ ያገናኝ፣ የደስታችን ቀን ያደርጉ ጌታይ። አዎ በፍቅር በደስታ ምን ገናኝ አላህ አድርገን፣ ሞኙን ነገር አላህ ያዝልን ከይሩ ነገር። ስሙኝማ፣ የኔ ድዋ ትንክሽ ምንም አይልም። እህቶች አትጨናነቁ፣ እሺ። ሰላማችሁን ይመልስላችሁ ጌታ፣ ያ ረቢ፣ ባጭር ቀን ያድርገው ያ አላህ

ወላሂ ነው የምልሽ። ይኸው ምናምን ነገር ሳነሳ እዚሁ ይጥቅሉል ጉድ ሰው በእዛ ባህል ነው የሚሰራው፣ ባህል ነው የሚወራው፣ ባህል ነው